ከእኔ ተግሳጽና ከእኔ ካወረድኩት ቁርአን ከመስማት ራሳ አይናቸውን ያወሩ ሰዎች አሉ። ቅጣ ማለት ሽፋን ማለት ነው። አይናቸው የተሸፈነችባቸው ማየት የማይፈልጉ ሰዎች ወኪያኑ ላይ ስተጥዑለ ስምዓ መስማትም የማይፈልጉ የነበሩ ሰዎች አሉ። አላህ በነቢዩ መሐመድ ስለ

ልክ ጥሩ ስራ እየሰራ ያለ ይመስላቸዋል አለ። እንደነዚህ ሰዎች የከሰረ ሰው እና የተሳሳተ ሰው የለም ብለህ ንገራቸው ለሰዎች ይላል። በጣም በርከተ መልካም ስለ በሌሊት ይነሳሉ፣ አምልኮ ይሰራሉ፣ የተለያየ አምልኮ ስርዓቶች ይሰራሉ። ነገር ግን ከንቱ ነው። ምክንያቱም ከአላሆች ለሌላ አካል የሚሰራ አምልኮ ሁሉና ለባዕድ አምልኮ ነው እየተሰራ ያለ። ለዚህ ነው ኢብራሂም ምናለ አባቱን ጣዖት እንደሚያመልክ ከገለጸለት በኋላ የአበት ላ ተዕቡድ ሸይጣን፣ አባዬ ሰይጣንን አትገዛ ነው። አባት ግን እያመለከ ያለው ምንድን ነው? ጻድቅ መልካም ናቸው ብሎ የሚያስባቸውን አካሎች ቀርጾ እነዚያን እየለመናቸው ነው። አንዱን አምላክ ያውቃል። የአብርሃም አምላክ የአብርሃም አባ በሉ ሰማይ ምድር የፈጠረው አላህ እንደሆነ ያውቃሉ። ነገር ግን በእርሱ ላይ ያጋራሉ። ለዚህ ነው ኢብራሂም ዓለይሂ ሰላም ኢነኒ በራኦ የሚማ ተዕቡዱን ኢለ ለዚ ፈጠረኒ አላቸው። እኔ እናንተ ከምታመልኳቸው ሁሉ የጠራሁ ነኝ፣ ያ የፈጠረኝ ሲቀር አላቸው። የፈጠረውንም አምላክ እዛ አብረው ጠቀላቅላ ያመልኩት ነበር እና ነው። ስለዚህ ጣዖት አምላክ ሲባሉ ጊዜ እና አብርሃም አምላክ አምላክን የማያውቁ እንዳይመስላቸው አምላክን በደንብ አድርገው ሰማይ ምድርን የፈጠረው እርሱ ነው ብለው ያምናሉ። ነገር ግን እኛ ጻድቅ አይደለንም፣ እኛ በእኛና በእርሱ መካከል አማላጆች መካከል እኛ ያስፈልገናል ብለው ጣዖታትን እየቀረጹ ያመልኩ ስለነበር ነው። ጣዖት የሚሏቸውም ዝም ብሎ ከንቱ ሰዎች እንዳይመስሏቸው ጻድቆች ናቸው ጻድቅና መልካም ናቸው፣ ቅዱስ ናቸው ብሎ የሚያስቧቸውን አካል እነዚህ ለእኛ አማላጅ መሆን አለባቸው፣ ያስፈልጉናል፣ መካከለኛ እኛ ጻድቅ አይደለንምና በሚል ሂሳብ ነበር። ስለዚህ አምላክ ይህንን ሁሉ ከለከለ። በእኔና በእናንተ መካከል ማንም አያስፈልገኝም አለ። እኔም በቀጥታ ተጣሩኝ አለ። ነብያት የመጡ ለዚህ ነው። ከዛ ኢብራሂም ምን አለው አባቱን፣ አባዬ እነዚህ ሁሉ አያስፈልጉም፣ አንዱን አምላክ በብቸኝነት ተጣራ አለው። አያቸው አይደለም፣ ይሄ ነው ይህ ነው ነቢ ስ የተጣሩት የነብያት መንገድ መጡና

እኛንም እናንተንም እኩል ወደምታደርገዋ ንግግር ኑ በላቸው ያችም አንዱን አምላክ በብቸኝነት እናምልክ ሌላ አይደለም በመካከል ሌላን አካላት አትጣሩ እነዚያን አትለምኗቸው ለአምላክ የሚገባን የአምልኮ ስርዓት አትስሩላቸው ነቢያትንም ሆነ መላእክትንም ሆነ ጻድቃን ቅዱሳን አያስፈልግም ሁሉም እነዚ እንደራሳቸው ጸድቀው ለአምላካቸው የሰሩትን እኛም ልክ እንዲሁ እንድንጸድቅ ልክ እንደነሱ ለአምላካችን መገዛት ነው ቸው ማርያምም ሆነች መሲሁን ክርስቶስ ሆነ ገብርኤል ሆነ ሚካኤል ሆነ እንደዚህ ጻድቅ ናቸው ወይ? አዎ ጻድቅ ናቸው፣ እናምናለን። ግን እነርሱን ከአምላክ ውጭ መጣራትና መለመን፣ ለእነርሱ ለአምላክ የሚገባ ስራ ለነሱ መስራት ተገቢ አይደለም። እነርሱ መስገድ፣ እነርሱን መጣራት፣ ይሄ አግባብ አይደለም። ሀታ ነቢዩ መሐመድ ስለ ላ ስለም ቢሆን እርሳቸውንም አንጣራ አንለምናቸው። አንድ የምንጠራው ብቸኛው ማነው? አምላካችን አላህ። በቁርአን ላይ ምናለ፣ ኡድዑኒ አስተጅብለኩም እኔም በቀጥታ ተጣሩኝ አለ።

ሰዎች እስከሚወጡ ድረስ አንድ መጨረሻ ጠይቀህ ልውጣና፣ ቅድም ሁጥባ ሲታረግ የሁለቱም ሱራዎች ስም ይጠፋብኝ፣ በዱዓ በተመለከተ ነው። ሰላት ላይ ያለ አሚ ማለት ይቻላል። አሚ ማለቱ ሁጥባ እየተደረገ አሚን ማለት ይቻላል፣ ግን ከጎን ያለውን ሰው ሳትረብሹ፣ ለብቻቸው ድምጻቸውን ዝቅ አድርጋቸው ከጎን ያለውን ሰው ትኩረቱን እንዳሰርጉት ኹጥባውን ከማዳመጥ ለብቻችሁ ድምፃችሁን ከፍሳት ሳታደርጉ አሚን ማለት ይቻላል። እሱ ሰላሙ አሌይኩም ወአሌይኩም ሰላም ወረሕመቱላህ ምቅርታኔ ልቅ ደም ጅሙዓ እየደረሰ ስለሆነ እኛ ጋር ጥያቄ ስላለን እሺ በየሚን ማለት ነው በመላ ጉዳይ ልጠይቅ ፈልግ ነበረና ከዛ ውጭ ማለ ሰው ከፋረ ያለበት ወይ ላይ ያለበትም ተውበት ማድረግ ነው። ይሰውዬ ያለበት አምላክ ነቢዩ ሰለላሁ ዓለይሂ ወሰለም ሐዲት ላይ ሲናገሩ ምናሉ?

እኔ እንዴ ካደረግኩኝ እኔ የነብይ መሐመድ መት አይደለም አይባልም። እንደዚህ ለዚህ መልኩ መላ ከነብ ስ ላ ስለም አላገኛንም አላስተማሩ አላህ በቁርአን ላይ እንዴት መማል እንዳለብን ሲናገር ል ወረቢ እነሁ ልሐቅ ይላል። ጌታ በአላ ስም ብላለሁ እርሱ ቁርአን እውነት ነው በላቸው ይላል። በላ ወረቢ በጌታ በአላ ስም ብላለሁ ትቀሰቀሳላቸው በላቸው ይላል። ይህ ነውና መማል የፈለገ በአላ ስም ብቻ። ሌላ ደግሞ አንድ ሰው ጀማ ሶላት አልፎን ማለት ነው። አጋጣሚ ብቻ ቆመን ከዛ የሆነ ጀማዎች መጥተው በጀማ ይሰግዳሉ። አንተ ከቆምኩ እኔ ከቆምኩ በኋላ ማለት ነው። ያን ሶላት ትቼ እነሱ ጋር መቆም እችላለሁ ወይስ እንዴት ነው? ላ አንተ ጀምረህ ከሆነ አንተ ቀጥል። አንተ ጀምረህ ከሆነ አታቆርጥም። እሺ፣ አመሰግናለሁ። የሆነ ደግሞ ዛሬ ራሱ በህልሜ እያየሁ ነበርና እንትን ቤተሰቦቼ ክርስቲያኖች ናቸውእና ሰልሜ ነውና። ዛሬ ራሱ እስልምና እያስረዳኋቸው በህልሜ ያየኋቸው እና ምን ምንድነው የምትመክረኝ? ምን ላድርጋቸው? ማለት በሙሉ ክርስቲያኖች ናቸው፣ እናቴም፣ አባቴም ወንድሞቼም በድፍረት ዳዕዋ አድርግላቸው እና ያበጠው ይፈንዳ። አትፍሮ ኢብራሂምን አላያቸውትም። በድፍረት ነበር ሲጠራቸው የነበረው ቤተሰቦች። በድፍረት አባቱ ቀጠቅጠህ ያለ ወደ ለድባለ እስኪለው ድረስ ነበር ሲያስተምረህ የነበረው ትናንትና ስለምን ምናምን የሆነ የማጣጣል ነገር ምናምን ይታይባቸዋል። አንዳንድ ጊዜ እንደዚህ ነገር ስለሚፈጠር ዛሬ በህልሜ ህቴን አየዋት፣ ስለስልምና እያስረዳዋት በህልሜ አየዋት። በቃ እና አትኩራ፣ ዳዕዋ አድርግላቸው። እንሻላ አንድ ቀን ይቀበሉ ይሆናል። በአላ ላይ ተስፋ አድርገህ ጥሪ አድርግላቸው። አመሰግናለሁ። ዛ ላር በጣም እወዳችኋለሁ። አንተና ምስሎች ስለስልምና የምታደርጉት ነገር በጣም አመሰግናለሁ። በጣም ላ ከእናንተ ደግሞ

ሰየው ይሰማል። ሰላም አለይኩም ይሰማል? ቀጥል። አልሰማም። ሁሶን ለአንፍር አስገባኝ። እሺ አስገባል፣ ግን ሌላ ሰው

ከዚያ በላይ ማለትም ትችላለህ፣ ቀንሰህ ብትል ችግር የለውም። ባልከው ልክ አላህ ስብሃነ ወተአላ እንዳን ይሰ አልሰማም ሆዞ ፈጣሪ ይሰማል ይሰማል። ጨለማ ነው በነገራችን ላይ ይነሳ አይታይ